ይህ ተአምር የሆነ ዜና ነው። የመልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓል ከኢትዮጵያ ውጭ ባሉ አገራት በአውሮፓ በምትገኘው የጣሊያን ሲሲሊ ከተማ በምትመለከቱት ደማቅ ሕብረ ቀለማት የተዋበውን ይህን የመልአኩን በዓል የጣሊያን ክርስቲያኖች እያከበሩት ይገኛሉ። ከጣሊያን ማዶ በሜክሲኮ ሲቲ የሚገኙ ክርስቲያኖች ደግሞ እንደ ኢትዮጵያውያን አቆጣጠር የሚከበረውን ይህን የመልአኩን ዓመታዊ በአል በዓል እንዲህ በምንመለከተው መልኩ በማክበር ላይ ይገኛሉ። ሌላው በፓስፊክ ውቅያኖስ የተከበበችው የሩቅ ምስራቋ ፊሊፒንስ ናት። የፊሊፒንስ ክርስቲያኖች መልአኩ ቅዱስ ሚካኤል የመላእክት አለቃን እያሰቡ ያደረገላቸውን እየመሰከሩ እግዚአብሔር የሰጠውን ጸጋና ሹመትንም እያከበሩ በምንመለከተው መልኩ ደማቅ ሃይማኖታዊ ስነ ስርዓት ቅዱስ ሚካኤልን እያከበሩት ይገኛሉ።

ሰላም ውድ የነጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን የመልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓልን አስመልክቶ ከኢትዮጵያ ውጭ በሚገኙ ክርስቲያኖች ያለውን አከባበርና ስነ ሥርዓታቸው ምን እንደሚመስል መረጃዎችን አቅርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ፣ ሼር በማድረግ ቤተሰብ ወዳጅ እንድትሆኑ የሚጋብዛችሁ ሙልጌታ ስዩም ነኝ። በመሀል ፒያሳ ቤት እንዲኖሩ ታስበው ውድ ሆኖ ወይም የሚፈልጉትን የሚያሚፈልጉትን የማማዋላ ሆኖ ትተውታል። እንግዲያውስ ሜሪት ፕሮፐርቲስ ዲዚ አሁን ነው ይለውታል። ከአራዳ ፓርክ ፊት ለፊት ወይም ከወዳጅነት ፓርክ አጠገብ የሚገኘው ሳይታችንና በሰላሳ ወራት 34 ተገንብቶ የሚረከቡ ቤቶቻችን ባለአንድ መኝታ አፓርትመንቶችን በአጭር ጊዜ ሸጠን ያጠናቀቅን ሲሆን አሁን ላይም 64 የባንክ ብድር አመቻችተን ባለ ሁለት መኝታ 80 ካሬ ከ720 ብር ቅድማ ክፍያ ጀምሮ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 ዛሬ ህዳር 12 እንደ ኢትዮጵያውያን አቆጣጠር መልአኩ ቅዱስ ሚካኤል ባለበት በሁሉም አጥቢያ ቅዱስ ሚካኤል የሚከብርበት የሚታሰብበትና የሚነግስበት ዕለት ነው። ይህ በዓል በኢትዮጵያውያን ኦርቶዶክስ ክርስቲያኖች ሁሌ በየዓመቱ በድምቀትና በናፍቆት የሚጠበቅ የመልአኩን ተራዳኢነትና አማላጅነትንም ለመመስከር ስለታቸው የደረሰላቸው ስጦታና እጅ መንሻ ለመልአኩ ለማቅረብ ሁሌ በዚህ ቀን በያጥቢያቸው በመገናኘት ቅዱስ ሚካኤልን እያከብሩታል። ንጉሥ ለወደደው እንሰግድልታለን። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማምን እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማ አሁን ከኢትዮጵያ ማዶ ተሻግረን ወደ አውሮፓዊቷ ጣልያን እንጓዛለን። ጣሊያን አብዛኛው ሕዝቧ የካቶሊክ እምነት ተከታዮች ቢሆንም ግን ጥንታዊ የሆነውን የአባቶቻችን አስተምሮ የሐዋርያትን ስርዓት በመከተልና በመጠበቅ እነዚህ በጣሊያን ሮሜና ሲሲሊ የሚገኙ የካቶሊክ ክርስቲያኖች እንደኛ እንደ ኢትዮጵያውያን ክርስቲያኖች ታቦትን ባያከብሩም ወይም ባይኖራቸውም በዚህ በመልአኩ በቅዱስ ሚካኤል ዓመታዊ ክብረ በዓል ላይ የመልአኩን ምስለ ምስል በመያዝና በመሸከም አደባባይ በመውጣት የጣሊያን ሲሲሊ ካቶሊክ ክርስቲያኖች መልአኩ ቅዱስ ሚካኤልን እያከብሩታል። አከባበራቸው ደግሞ ሁሌ ብሔራዊ በዓል እስኪመስል ድረስ ብዙ ቱሪስቶችና የውጭ አገር ጎብኚዎች ወደዚች ከተማ እንዲመጡ የሚያስገድዳቸውን ደማቅ ሃይማኖታዊ ስነ ስርዓትን በመፈጸም የሲሲሊ ከተማ የምትታወቅበት ሃይማኖታዊ አከባበር እንዲኖራት አስችሏል። ይህ የመልአኩ የቅዱስ ሚካኤል ክብረ በዓል በሚከበርበት ጊዜ በዚህ በምንመለከተው የሲሲሊ ቅዱስ ሚካኤል ቤተ ክርስቲያን ሁሉም ክርስቲያኖች ከያጥቢያቸውና ከያሉበት ስፍራ በመሰባሰብ በቤተ ክርስቲያኑ በመገኘትና በቅዳሴና በምስጋና ቅዱስ ሚካኤልን እያከብሩታል፣ እያመሰግኑታል። ከመርሃ ግብራቸው መጠናቀቅ በኋላ ሁሉም በትኩረትና በናፍቆት በጉጉት የሚጠባበቀው ስነ ስነ ስርዓት ይከወናል። ይኸውም የመልአኩ የቅዱስ ሚካኤል ስዕል ወይም ደግሞ ምስለ ሐውልት ከቤተ መቅደሱ ወደ ውጭ ወደ አደባባይ በሚጓዝበትና ወደ ውጭ በሚወጣበት ሰዓት ላይ በየቤተ ክርስቲያኑ የተዋበውና የተቀመጠው ደማቅ ህብረ ቀለማት ርችቶች በመተኮስ በዓሉን እያደምቁታል። እንኳን ለሚካኤል ለሚቆም ጌታ ፊት ክብርን እንሰጥ የለ ለምድር ሹማም

መልአኩ ቅዱስ ሚካኤል ወደ ውጭ ወደ አደባባይ ወደ ህዝቡ በሚወጣበት ሰዓት ላይ ክርስቲያኖች እንዲህ ባለ ስነ ሥርዓት ቅዱስ ሚካኤልን ይቀበሉታል። በዓላቸውንም በዚህ መልክ እያስውቡታል። ይህ የጣልያን ክርስቲያኖች የቅዱስ ሚካኤል ክብረ በዓል ድንገት የመጣና ወይም በአጋጣሚ የተከሰተ ሳይሆን የጥንት አባቶቻችን ክርስቲያኖች እያደረጉት እንደነበረው ቅዱሳን መላእክትን በየደረጃቸውና ብየክብራቸው እያከብሩ እንደ ነበር። ከሐዋርያት ወደ አበው ሐዋርያን ከዛ በኋላ ደግሞ ወደ ሌሎች አባቶች ሲተላለፍና ሲወራረድ የመጣውን ይህን ክርስቲያናዊ እሴት ዛሬ ጥንታዊ በሆኑ አብያተ ክርስቲያናት ሲከበር መመልከታችን ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብቻ ሳይሆን የመልአኩን አማላጅነት የመልአኩን ክብር ያለውን ስልጣንና ገናንነትን የሚረዱና የሚገባቸው ሰዎች ሰዎች በያሉበት ስፍራ ቅዱስ ሚካኤልን እያከብሩታል፣ እያነግሱታል። አሁን የጣሊያን ክርስቲያኖች ክብረ በዓላቸው በዚህ ብቻ የሚጠናቀቅ አይደለም። በደማቅ ህብረ ቀለማትና ርችድ ቅዱስ ሚካኤልን ከተቀበሉት በኋላ በሲሲሊ ጎዳናዎች ላይ ቅዱስ ሚካኤልን ስዕሉንና ምስለ ሐውልቱን በመሸከምና በመያዝ ከተማቸውን እንዲባርክ ከተማቸውን እንዲጠብቅ በጎዳና በአደባባይ ይህን አስገራሚ ትዕይንትና መንፈሳዊ ስነ ሥርዓትን በሲሲሊ ከተማ ላይ እያካሄዳሉ። ሌላው እጅግ አስገራሚ የቅዱስ ሚካኤል ክብረ በዓል ከሚታይባቸው ሀገራት መካከል በሩቅ ምስራቅ በምትገኘው በፊሊፒንስ የሚከብረው የቅዱስ ሚካኤል ክብረ በዓል ነው። የፊሊፒንስ ክርስቲያኖች በዓለም ላይ እጅግ ግዙፍና ብዙ ቁጥር የተገኘበት ክርስቲያኖች የሚያከብሩት በዓል እያላቸው ናቸው። ይህም በዓለም ድንቃ ድንቅ መዝገብ ላይ የተመዘገበ የፊሊፒንስ ክርስቲያኖችን የሚያክል ህዝብ አደባባይ ወጥቶ ያከበረው ክርስቲያናዊ በዓል እንደሌለ በድንቃድንቅ መዝገብ ላይ ተመዝግቦ እናገኘዋለን። ከዚሁ ጋር ተያይዞ የፊሊፒንስ ክርስቲያኖች የቅዱስ ሚካኤልን ስዕሉን በመያዝና ምስለ ሐውልቱን በመሸከም በጎዳናዎቻቸውና በከተሞቻቸው በዚህ በምንመለከተው መልኩ አደባባይ በመውጣት ቅዱስ ሚካኤልን በተሰጠው ስልጣንና ጸጋ እየታመኑ እንዲህ እያከብሩታል፣ እያነግሱታል። ሚካኤሌ ሽ ሚካኤሌ ሚካኤሌ ሰበዩ ካበል ማላኬ መላእክት ከኢትዮጵያ ውጭ ባሉ በሌሎች ነጮችና ፈረንጆች ወይም በሩቅ ምስራቅ በሚገኙ የኤዥያ ሰዎች እንደሚከበሩ እሱም ደግሞ ከጥንት አባቶቻችን የመጣ አስተምሮ መሆኑን የምንረዳበት ክብረ በዓል ከሀገራችን ከኢትዮጵያ ውጭ ሲከበርና ሲነግስ መመልከታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ያክል እውነተኛና የቀደሙ የአባቶቻችን የሐዋርያት አስተምህሮ ላይ እንደታነጸችና እንደተመሰረተች በቂ ማስረጃች ነው። ሌላዋ ደግሞ በአሜሪካ ግርጌ የምትገኘው ሜክሲኮ ናት። የሜክሲኮ ክርስቲያኖች ቅድስት ድንግል ማርያምንና መልአኩ ቅዱስ ሚካኤልን በአደባባይ በዚህ መልክ የሚያከብሩበት ሁለት ታላላቅና ግዙፍ በዓላቶች አሏቸው። እነዚህ የሜክሲኮ ክርስቲያኖች የእመቤታችን የቅድስት ድንግል ማርያምን በዓሏን በተመለከተ ቃል ኪዳን የገባችበትን ስዕለታቸው የሚሰማበትን ጓዳሉፔ ሜሪ ብለው የሚጠሩት ሁሉ እንዲሁም ከዓለም ጫፍ ያሉ ክርስቲያኖች የሚገኙበትን ክብረ በዓል በጉልበታቸው በመራመድ ስዕለታቸው እየደረሰላቸው ሁሉ የመቤታችንን ስዕሏን ከፍ አድርገው የሚያከብሩት ታላቅ እና ግዙፍ በዓል ያላቸው ህዝቦች ናቸው። እንኳን ለሚካኤል ለሚቆም ጌታ ፊት ክብርንን ሰጥ የለ ለምድር ሹማምን ከዚህ ቀጥሎ ደግሞ የሜክሲኮ ህዝቦች የሚያከብሩት ሌላኛው በዓል እኛ ዛሬ የምናክብረው የመልአኩ የቅዱስ ሚካኤል ክብረ በዓል ነው። መልአኩ ቅዱስ ሚካኤል ከእግዚአብሔር የተሰጠውን ስልጣን አማላጅነቱንና ባለሟልነቱን እያሰቡ ቅዱስ ሚካኤል በምልጃው የታመኑና ምልጃው የደረሰላቸው ጠባቂያቸውን ቅዱስ ሚካኤል እንዲህ ባለ ስነ ስርዓት ዛሬ እየከበረ እየነገሰ ይገኛል። ሁሌ በየዓመቱ የሚከበረው ይህ የመልአኩ የቅዱስ ሚካኤል ክብረ በዓል ለአብነት ያክል በጣሊያን በሜክሲኮና በፊሊፒንስ ያለውን አከባበር አነሳን እንጂ መልአኩ ቅዱስ ሚካኤል ከመቤታችን ቅድስት ድንግል ማርያም ቀጥሎ በዓለም ላይ እጅግ በጣም የከበረ ገናና፣ ተወዳጅ መልአክ እንደሆነ በብዙ ሀገራት ያሉ አከባበሮችና ስነስርዓቶች ህያው ምስክር ናቸው። እንኳን ለሚካኤል ለሚቆም ጌታ ፊት ክብርንን ሰጥ ሰጥየለ ለምድር ሹማምንት እንኳን ለሚካኤል ለሚቆም ጌታ ፊት ክብርንን ሰጥየለ ለምድር ሹማምንት ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው የመልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓልን አስመልክቶ ከኢትዮጵያ ውጭ በሚገኙ ሀገራት ያለውን አከባበርና መንፈሳዊ ስነ ስርዓትን በተመለከተ ያቀረብኩላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ቤተሰብ ወዳጅ እንድትሆኑ በመጋበዝ የምሰናበታችሁ ሙሉጌታ ስዩም ነኝ።